ኤችጂኤን የወንጀል ታሪክ። የተለያዩ ዓለም አቀፍ እንዲሁም ሀገራዊ የወንጀል ታሪኮችን፣ ውስብስብ የወንጀል ትዕይንተ ቋጠሮዎችን እየፈተልን በድንቅ አቀራረብ ወደ እናንተ እናደርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን እንላለን። ኤችጂኤን የወንጀል ታሪክ። አራት ሺህ የሚሆኑ ኮሎምቢያውያን ፖሊሶችን ሳይቀር ከጸጸት ጋር ሆድና ጀርባ የሆነው ይህ ሰው ወደማይቀረው ዓለም ሸኝቷል። በአንድ ወቅት መንግሥት ወገን ነውር፣ አይደለም እንዴ የወንጀሎች ሁሉ እናት ሆነ፣ ፍዳይን አበላኝ እኮ በማለት እጁን ለእስር ጠየቀው። እርሱ ግን አያሳስብም፣ እንዲህ ብለን እንዳትጨነቅ በማለት የራሱን ደልቀቅ ሞልቀቅ ያለ እስር ቤት ሰርቶም ታስሮ ነበር። ሁለት መቶ የሚሆኑ እንስሳት የሚገኙበት የግሉ የእንስሳት ማቆያ የነበረው ገላው ሁሉ ገንዘብ የሆነው ማፍያ ድሃ ኮሎምቢያውያን ከሰረቀው ያካፍለናል፣ ከዘረፈው ያርሰናል ሲሉ ከሮቢን ሁድ ጋር ቢያመሳስሉትም ዓለም ግን አደንዛዥ እጽን ለመነገድ የማይፈነቅለው ድንጋይ የማይጋተረው ሰይጣን የማይጓዘው ጎዳና የለምና የመዝገብ ስሙን ወዲያ ጥዬ የኮኬን ንጉሥ ብዬ ጠራዋለሁ። በጥብቅ ከምፈልጋቸው ራስ ምታት ወንጀለኞች ቁጥር አንድ እርሱ ነው ትለናለች። ከኮሎምቢያ ከተሞች አንዷ ናት ሪዮኔግሮ አንቲ ኦኪዋ። ዘመኑ እንደ አውሮፓያን አቆጣጠር ዲሴምበር 1 1949 ዓለም የወደፊት ራስ ምታቷን ተገላገለች ፓብሎ ኤስኮባር አባቱ አርሶ አደር፣ እናቱ ደግሞ የትምህርት ቤት አስተማሪ ነበሩ። ኤስኮባር ገና በማለዳው የራሱን ስራ ለመፍጠርና ራሱን ከፍ ወዳለ ቦታ ለማሳደግ ደፋ ቀና ማለት ጀመረ። መቼም እውነት የምትፈርደው እንደየቆምንበት ወገን እንደየገባንበት ጫማ ነውና ኤስኮባር ወደ ታላቅነት የሚያደርሰውን ጎዳና የጀመረው በወንጀል ሥራ ነበር። የመቃብር ሐውልት ላይ የሚገኙ ውድ ድንጋዮችን መሞጭለፍ፣ ሐሰተኛ ዲፕሎማዎችን መቸብቸብ ጀመረ። ወዲያው ደግሞ መኪኖችን መዝረፍና ወደ ስራ ማሰማራት ገባ። ኤስኮባር እንዲ እንዲ እያለ ህይወቱን ያለመው ቦታ ላይ ለማድረስ በሚተጋበት ወቅት አንድ ወሳኝ ነገር ተፈጠረ፣ የማርልቦሮ ጦርነት። በዚህ ጦርነት ጊዜ ወደ ኮሎምቢያ የሚገባውን ህገወጥ የሲጋራ ገበያ በመቆጣጠር በኩል ትልቅ አስተዋጽኦ አበረከተ። በእርግጥ ይህ ጦርነት ለወደፊቱ የናርኮቲክ ንጉሥ የመለማመጃ አውድማነት በመሆን ቁልፍ ሚና በመጫወት ወደር የለውም። እንደ አውሮፓውያን አቆጣጠር በ1970 ዎቹ ኮሎምቢያ ዋነኛዋ የማሪዋና ማስተላለፊያ መሆን ጀመረች። ነገር ግን የኮኬን ገበያ መስፋፋት ሲጀምር ኮሎምቢያ የምትገኝበት ጂኦግራፊያዊ ቦታ ለሥራው ዋነኛ ግብዓት እንድትሆን አደረጋት። በደቡብ አሜሪካ ሰሜናዊ ጫፍ በምርታማው የፔሩ የኮካ እርሻ እና በቦሊቪያው መካከል የምትገኘዋ ኮሎምቢያ ከእርሷ ብዙም የማትርቀውን ከፍተኛ የኮኬን ገበያ ያለባትን የሰሜን አሜሪካን የኮኬን ገበያ በበላይነት ተቆጣጠረችው። ኤስኮባር ይህንን ለመቆጣጠር በፍጥነት ተንቀሳቀሰ። እንደ አውሮፓውያን አቆጣጠር በ1975 ኮሎምቢያ ውስጥ መድሊን በምትባል ከተማ ውስጥ አንድ አደንዛጭ እጽ አዘዋዋሪ ነበር፣ ፋቢዮ ሬስትሮፔ ይባላል። በዚህ ሥራ ውስጥ ቁልፍና ኃይለኛ ሰው ነበር። በድንገት የሞቱ ዜና መጣ። ሥልጣኑን ወዲያው ተረክቦ የአደንዛጅ እጽ ገበያውን አይቶት በማያውቀው መልኩ እንዲስፋፋ ያደረገው ኤስኮባር በሰጠው ትእዛዝ ነው የሚሉ ወሬዎችም እዚህም እዛም ተሰሙ። በኤስኮባር አመራር ከፔሩና ቦሊቪያ የመጡ ከፍተኛ መጠን ያላቸው የኮካ ቅጠሎች ተቀነባብረው ወደ አሜሪካ መሸጋገራቸውን ቀጠሉ። መድሊን ካርቴልን ወደ ታዋቂነት መድረክ ለማምጣት ትንንሽ ቡድኖችን በማቋቋሙም ስራውን ጀመረ። የኮኬን ንግዱ ከመቼውን ጊዜ በላይ ተጧጧፈ። የኤስኮባርም ሀብት እንደዚሁ። እንደ አውሮፓያን አቆጣጠር በ1980ዎቹ መካከል ፎርብስ ባወጣው በዓለማችን የሚገኙ አስር ግለሰቦች ናቸው ብሎ ባሰፈረው ዝርዝር የኤስኮባር ስም በ30 ሚሊዮን ዶላር የተጣራ ሀብት ተካተተ። ገንዘቡን ለማዘዋወር እንዲረዳው በማሰብ ጄት አውሮፕላንም ገዛ። በነገራችን ላይ በዚህ ጊዜ ከ80% በላይ ወደ አሜሪካ የሚገባው ኮኬን በበላይነት የሚቆጣጠረው ፓብሎ ኤስኮባር እንደነበር ልብ በሉ። በየቀኑ 15 ቶን የሚሆን ኮኬን በመላክ 420 ሚሊዮን ዶላር በየሳምንቱ ወደ መድሊክን ካርቴል ካዝና ያስገባ ነበር። የኤስኮባር ዝናና ሀብት ከዕለት ዕለት እየጨመረ መጣ። ምናልባትም የኮሎምቢያውያን የዕለት ተዕለት ድጋፍ ለማግኘት በማሰብ ለድሆች በሚያደርገው እርዳታ ሮቢን ሁድ የሚል ቅጽል ስምም ወጣለት። ሆስፒታል ገነባላቸው፣ ስታዲየምም እንዲሁ አንድ የአካባቢው እግር ኳስ ቡድንንም ስፖንሰርህ እኔ ነኝ አለ። በቃ ዝናው በከፍተኛ ደረጃ ናረ። እየቆየ ሲሄድ ደግሞ የድሆች አባት ሮቢን ሁዳችንን መቼ ነው በፖለቲካ መድረክ የምናየው መቼ ነው የሚመራን የሚሉ ጥያቄዎች ብቅ ብቅ ማለት ጀመሩ። መንገዱ ሁሉ በወንጀልና በሕገወጥ ገንዘብ የተጨማለቀ ሳይሆን፣ በፊት ያኔ ወጣት ሳለ ኤስኮባር አንድ ቀን የኮሎምቢያ ፕሬዚዳንት ሆናለሁ ብሎ ነበር። ታዲያ የኋላ ኋላ ደግሞ ሮቢን ሁዳችን ካልመራሃን የሚሉ ወዳጆቹ የቀደመ ሕልሙን ቀሰቀሱበት። ከዛም እንደ አውሮፓውያን አቆጣጠር በ1982 የኮሎምቢያን ኮንግረስ ተለዋጭ አባል ሆኖ ተመረጠ። ነገር ግን ስፍር ቁጥር ስለሌለው ሀብቶ አመጣጥ የሰጠው ምክንያት እስከ መጨረሻ የሚያሻግረው አልነበረምና በተመረጠ በሁለት ዓመቱ በግድ ስልጣኑ እንዲለቅ ተደረገ። ኤስኮባር በዚህን ሰዓት ክፉኛ ተበሳጨ። ማምሻውን ይህን ጉዳይ ሲመሩ የነበሩትን የፍትህ ሚኒስተሩን አስገደላቸው። የፖለቲካ ሕልሙም በዚያው ተቀጨ። ኤስኮባር ፖለቲከኞችን፣ የመንግሥት ሠራተኞችን፣ ጋዜጠኞችንና ባለሥልጣናትን ጨምሮ ተራ ዜጎችን ሳይቀር የገደላቸው ሰዎች በሺ ይቆጠራሉ። በተለይ የኮሎምቢያ ፕሬዝዳንት እንደማይሆን ሲያውቅና አሜሪካ ማደኛ እንዳወጣችበት ሲመለከት በኮሎምቢያ ፖለቲካ ላይ ጫና ለማሳደር በማሰብ ጠላት የባላቸው ላይ ዘግናኝ የጭካኔ በትሩን አነሳ። ለፕሬዝዳንትነት የሚወዳደሩ ሶስት እጩዎች ተገደሉ። ጠቅላይ ዐቃቤ ሕጉም በዚያ ዕለት ሞቱ። ዳኞችና ከአንድ ሺ በላይ ፖሊሶቹም ተከተሏቸው። እንደ አውሮፓያን አቆጣጠር በ1989 የኮሎምቢያ ጄት ላይነር አውሮፕላን በቦምብ ጋየ። መቶ ሰዎችም በዚህ ቅጽበት አለቁ። ታዲያ ከነዚህ ሁሉ የግድያ እስትራቴጂዎች ጀርባ የነበረው ማስተር ማይንድ ሰውዬ ፓብሎ ኤስኮባር ራሱ ነበር።